ከፋም ለማም ይበልጧቸዋል። እነዚህ ምን አባታችሁ ቢዘርፉም ቢሰርቁም የፈለገ ነገር ቢያደርጉም ይበልጧ አየ ነው በቃ አስተያየናችሁ ዩ ኢትዮጵያ ኮሚኒቲ አይ ኤቭሪ ቦዲ አይ ዩ ኤቭሪ ፖለቲካ እንትኖች አውቃቸዋለሁ እካኮች እኮ ናቸው የትኛው ወይ በምስ ምን አባት አመጣለ ሀገሩን የሚያስተዳድር እንደሚያሽከረከር እኮ እያየን ነው ወይ እ ነገር አርግ በቃ ፍለጥ አንተ እኮ በቃ የለም እኮ ዝም መብለም ከዛው እንደተኛችሁ ነው ምስላ የምትገኙት ሌላ ነገር ይለ እከኮች ናችሁ ብላችሁ ለዚህ ነው ጋይስ እከክ እከክ ናችሁ እከክ ናችሁ አንቺ ከኛ ጋር አትወዳደርኝ አን ከኦሮሞ ጋር እኔውነቱን ልንገርሽ አለ ከኦሮሞ ኤሌት ጆር ማመር ልንገርሽ፣ አትወዳደሩትም። ጸገን አትወዳደሩት። እነሱ የኦሮሞ ኤሌቶች የዛ የምር አትወዳደሩ። መንግስት በፎቶ በቪዲዮ ደረጃ እኮ ያላቸው እንዳለ ኢሜላቸውን በርብሮ እኮ የሚወጣ የኦሮሞ ልጅ ጋር ዩ እናንተ ደደቦች ነ ስለዚህ ሀገር እስከነ ክፋቱ እስከነ ዲክታተርነቱ ራሳቸው የምሩት አስቀያሚ። አንድ እንኳን አንድ እንኳን ድራማ መስራት ያቃተሽ ያቃታችሁ ሰዎች እንዴት አድርጋችሁ እያ እኔ የሚያናድደኝ ወይ ምሩን፣ ወይ ተውን። በቃ በቃ ወይ በቃ። ይሄ ዲክታተር ነዋ። ለዲክታተሩ ስጡን በቃ። አሁን እኮ ዝም ብሎ መበጥበጥ በ ብጥብጥ ብጥብጥብጥ ብጥብጥ ችግር አለ፣ በደንብ አለ። እየዬ እያለ ነው በቃ እየዬ። ሙስና አለ። እኛ ስንት ኢንፎርሜሽን እዚህ ይመጣል ስንት እኔ በውስጥ ነው የምነግራቸው የላቸው እዚህ ጋር እንደዚህ አይነት ችግር አለ እንደዚህ አይነት ችግር አለ። ምክንያቱም ሀገሬን ነው የምጎዳ። ገባችሁ? እኔ ልስራ በደንብ በደንብ ብር ላክልሽ እያሉ እግዚአብሔርን እንትን ይሰጡኛል። ይህን ተናገሪ ብር እና፣ ኖ ኖ ኖ፣ እኔ ታጋይ ነኝ ታ ደግሞ ለህዝብን የታገልኩ ለ የህዝብ ጥቅም እዚ ዚ ጋራ ችግር አለ፣ እዚ ዚ ጋራ ሙስና አለ፣ እዚ ዚ ጋራ እንዲተበላሽ ዶክሜንቶች እንደዚህ እንደዚህ እየወጡ ነው። ሄዱ እናስተካክሉ ብዬ ለካድሬዎቹ ነግራቸዋለሁ። ሄዱ ሩ በታሰሩ ሰድባቸዋለሁ። ምክንያቱም ትግል ማለት ለህዝብ ነው አይደል? በቃ እኔ አይደለም ምሳ እናንተ ለጥቅማችሁ ነው። ከዛ የሆነ ነጭ ትገባለህ፣ ኮንግረስ ጋር ታወራለ፣ ደብዳቤ ትጽፈላለህ፣ የነጭ ገንዘብ ይከፈልሃል፣ ፎቅ ላይ የሆነ ቆጥ ላይ ትኖሪያለሽ። ከዛ ላይ እንደ ቡርቱካን የሚደቅሰ እንትንት ያለሽ በቃ ለቀ ይሄ ነው እከክ። ለህዝባችሁ አስባችሁ አይደለ። በነገራችሁ ላይ አትችሏቸው፣ እነዚህ ማንም አይችላቸው። እግዚአብሔር በራሱ ጊዜ ወይ ልቦና ይስጣቸው። ደግሞ አንድ ነገር እንደዚህ እየቆሰቆሳችሁ መስራትም ይከባድ ነው። እንደዚህ እያደረጋችሁ እዚህ ጋ እሳት እየለኮሳችሁ እዛ እሳት እየለኮሳችሁ እዛ እሳት እየለኮሳችሁ እንዴት ነው የሚሰራው? እንዲሁም ይሄ ሰው የሪስፔክት እኔ ከስር ያሉት መድረክ ካድሬ ነው እንጂ የሚያናደደኝ እኔ ሪስፔክት ነው የማደርጋቸው። ለብሴ እኔ ትልቅ ሪስፔክት አለኝ። እንዲሁም ይህን መቶ ምናምን ሃያ ሚሊዮን ጉንዳን መያዛቸው በዚህ ባህሪ ራሱ ሌባውንም ውሰኛውንም ጤነኛውንም ራሱ መሸከም እኔ ለምሰማው ራሱ ቅቅ ነው የሚለኝ፣ በቃ ስሰማ ራሱ ህዝቤ ምን ላይ ነው? ምን ላይ ነው? እኔ መስማት አልፈልግም። አንዳንዴ ጆሬ ጆሪ ልክፈትልና ሰማና አልቅሼ ነው ዝም ብለው። ህዝብ በደንብ ተቸግሯል፣ ግን የህዝብን ችግር መቻላቸው ራሱ እነዚህ ሰዎች ጎበዞች ናቸው። ሌባ ባለስልጣን መቻሉ ጎበዝ ነው። በቃ ሌባ ባለስልጣን ሌባ ሙሰኛ ባለስልጣን ብንለው ከሌባ ህዝብ ምን ሊወጣ ነው? ዲሲፕሊን በስርዓቱ ሀያ ሰባት ዓመት ከተዘረፈ እና ከደደበ ህዝብ ከየት እናመጣ? ከሶማሊያ የተማረ ህዝብ እናምጣ? የኛው ናቸው። ስለዚህ ተቻች። እኔ የምለው ምንድን ነው እንደምንም ብሎ እንደምንም ብሎ ችሎ ወይ የሆነ ህግ ወጥቶ እንደው አስሮ አስሮ አስሮ ካልጨረሳቸው በስተቀረ በጣም የከፋ ነው። እዛ ጋር ተተኩሳለ፣ እዚ ጋር ተተኩሳለ። እዚ ጋር የተሻለ የሚሰራ የለም። ኃላፊነቱን የሚወጣ የለም። ከዛ ሳንቴሽና እንዲሆን ዋን እንዲሆን፣ እኛ ምን እንላለን? የሚዘርፈውን የሚሰርቀውን አምላክ እስራኤል ካንሰር ስጠው ነው የሚመላበቅ። እግዚአብሔር አንተ እግዚአብሔር የፈጠርከን አምላክ የሚያሰቃየንን ባለስልጣን በቃ ካንሰር ስጠው ና በሀገሩ አይደራደር። ገባችሁ? እናንተ ናቸሁ አሁን በጥጥ ያደረጋችሁን፣ በጥጥ ያደረጋችሁን እናንተ እናንተ እናንተ ቁርቁንዳ ቁርቁንዳች ናቸሁ፣ አይስወር ቁርቁንዳ ጭራሽ ቡራዩ ከቡራዩ ነው ሴት የምታመጡትና የምታሰሩት። ምን አለ ከጎጃ የምታመጡት ጋ የተቀመጡት ውሸት መሆን እኮ ሉላ እኮ ታስታውቀኝ እኔ ግን ካሜራ ጠብቃችሁ የምታለቅሱት ነገር ካሜራ ጠብቀሽ ሉላ ማለት ነው የምታለቅሱት ነገር አንቺ ቆንጆ ልጅ እግዚአብሔር እኔ እራሴ እኮ እስከ ትላንትና አዝኛዬ። ሆ አለባበሷ ትክክለኛ የአማራ አለባበስ በቃ አማራ ከገጠር ሲመጣ የራሱ ውርደት እኮ የአማራ ልጅ እንዲህ ሆኖ ሲመጣ በቃ እንትን ነው ማለት ነው እ ሁሌ ነው የአማራን እንትን ይዛ ወረዳነሽ። እግዚአብሔር

እንደዛ ብቻዬን ስደርቅ አሁን እነዚህ ሴተኛ አዳሪ ሳይመጡ በፊት የዩቱቤን ያዘጋሁት በዛ ነበረ። የሚያሳዝንኝ እ ለምን ሮዛ ለምን አለቀሽ? እንደዚህ አይነት እኔ እኮ አላምንም እንደዚህ አይነት ነገር አላምንም። አሁን የኛዎቹ ራሳቸው ሰው ሲሞት አከሌ ሞተ ጮህ፣ አልጮህም። አልጮህም የሞተው ማን ነው? ኦሮሞ ኳ አማራ ነው። አማራ ሲሞት ኦሮሞ ሲሞት አማራ የሆነ ሰው ሬሳ ይኸው፣ ብቻ ቀድመ ብቻ ሚዲያ ላይ ወጣ። ኦሮሞ ሞተኛ ሬሳ እንግዲህ ማነህ ብለን አንጠይቅ። ከዛ ምን ያደርጋሉ? ፖለቲካ ይሰሩበታል። በእንደዚህ ወረዳ በወለጋ የሚኖር 17 18ት አማራ ሞተ። ሄደል እኮ ሄደል ወለቀ ሄደማገር ወለቀ ሄደማ ኧረ ደምሽ ፈሰስ ይበል እንዳሟረታችሁት እንዳሟረታችሁት ያሟረች እየፈሰሰልሽ አሁን፣ ትላንት ውሸት ነበር፣ አሁን በደንብ እየፈሰሰልሽ። ውሸት ጥሩ አይደለም። ውሸት እውነቷን ይዞ አንድም ነፍስ ሁለትም ነፍስ ነፍስ ነፍስ ነው። መጮ መታገል በለቃ እንዲሆነ እንዶ አምላኬ፣ የወለጋ አምላክ ደም በደም ያድርግሽ። ይነ ነው መልሽ አሁንም ደምሽ ከመፍሰስ አይደል ዘር ማንዘርሽ ይለቅ እኔ ደግሞ ይነናመልሽ ካለሰማችን ስም ስለሰጠሽም ደምሽ ፍስስ ይበል የፈሰሰው የኛ ሁለት ወንድማማቾች ተጣልተው የሚያፈሱት የኦሮሞን ደም ያ የሚፈሰው የኦሮሞ ገዳ የኦሮሞ ሟቾ ኦሮሞ አማረማ ያለሽ አሁንም ደምሽ ፍስስ ይበል አሚን ያርግልሽ የእኛም ፈሷል አይደል አሚን ያርግልሽ አንቺንም አሚን በሉ አሚን ይፍሰሰው አሁንም አሚን ዛሬ ሀቂ ወጣ ሀቄ ወጣ። የኛን ደም አፍስሳችሁ ስትሄዱ ስንት ቪዲዮ አለ። የኦሮሞን ቤት ስታቃጥሉ ስንት ቪዲዮ አለ። ግን እኛ አማራ ሲሞት ሻምፓኝ አወረደች። አማራ ሲሞት አይደለም ሻምፓኝ አወረድኩኝ። ኦሮሞን የገደለ ወሮበላ ሲሞት ነው፣ መጤ ሲሞት ነው። ልክ ሲመጣ ቀሉ ሲሉ ሻምፓኝ አወረድኩኝ። ይህ ብስብስ ጥንባን በጣም በልታ እንኳን ከዚች ከወላሙ ሚስቱ ጋር አይሆንን። እናንተ ማራች ትረሳላችሁ እንደ ይላል። ይሄ ብስብስ ቀጭን ነገር እከክ ማትረባ ግማታ ሴታ ሴት ሾካ ከኦሮሞዋ እኮ ናት። ያንን የበሰበሰ የገማ ጠነባን ጥፍርህንና ትላንትናና ዛሬ የለበስከውን ቲሸርት ገዝታ እኮ የሰጠችው እኮ ያች የጀግናው ዘር ኦሮሞ ናት። አንተ ውሻው አንተ ሌበ ይባለች እድሜ ልክን እንኳን ህይወት ሳታይ በውሃና በንትን ከአሳ የተረፍክ እከክ በስባሳ በፖለቲካ የመጣ ጨረሻ ጫሉንም ሰደብክ። ከአንተ ጋር መገና ሂሳብ ነው የምናወራርደው። አንተ ኪሻንካውና ኪንካንኮ ሺካንካና ግንጋንጋ ኪሻንጋንጋ ግንጋንጋ ጥንባታ እከካ ዛሬ ጠዋት ልብስ ሳይ ራሱ ጭቅቅትን በቪዲዮ ቀረጭ ነው ዩቱብ ላይ የሚለጥፉ እከካሞች ውሸታሞች። ቀምሏል ልብሱን ጥሎ ሄዶ እዚህ ከዛ ከሌባ አይገዛውም ማለት ነው። እነዚህ ውሸታሞች፣ ውሸታም እኮ ናቸው እግዚአብሔር ምስክሬን እኮ ነው። ጉድ እኮ ነው የምታዩት። እኮ ጉድ በቃ ውሸታም ትውልድ ውሸታም ሆኗል። ውሸታ ወይ ውሸታም ውሸታም ውሸታም። አሁን እንዲህ እኔ እኮ ግራ እኮ ነው የሚገባው። እንደዚህ ነው እንዲ ፖለቲካ ያስተማሯችሁ? እንደዚህ ነው መብትን መጠየቅ? እናንተ የወያኔ ልጆች፣ የ27 ዓመት ትሎች፣ መች ተማራችሁ እንዴት መብት እንደሚጠየቅ? የተማራችሁት መዋሸት ብቻ ነው ውሸት! ሌባ ሁላ ወራዳ ብሏል። ይሄ ዱባይ ስክንትን እያንጀለጀለ፣ ያው የአማራ ሕዝብ በጦርነት ያለቅሳል፣ ሞጣና ወሽ ደግሞ ይንዘላዘላሉ። ከዱባይ ቤልጅየም፣ ከቤልጅየም ስሪያ፣ ብቻ ስራችሁ ያንሰርራችሁና እንተዋወቃለን። እኔ እግዚአብሔር እናሳዘነኝ፣ ምስኪን ሕዝብ አማራና ኦሮሞ በጣም ያሳዝናል። የእውነት ኦሮሞ ቋንቋውን ካልቻልሽ አትገቢያትም፣ አያስገቡሽም። እንትናቸው ውስጥ አያስገቡሽም። መሬት ይሰጥሻል፣ ከፈለግሽ ኦሮሞነትሽን ያምኑሻል፣ ፖለቲካቸው ውስጥ አትፈተፍችም። ፖለቲካው የሚመራው ሌላ ነው። ጀዌን እንኳን አስወጥተውታል። ትል ዘገየ ዘገየ ኦሮሞ ብልጽግና ነው፣ ትግሬ ነው እኔ ምን ብያችሁ ነበር ዘገየ ትግሬ ነው። እኔ እኮ እኔ እኮ የማቀው ዘገየ ነው የመጀመሪያ ቀን ያ ብዙዎቹ አንዱ ጉራት እኔ የሁሉንም እኔ ስናገር እቺ ሴትዮ አስራ አምስት ዓመት ድምፄን መስማት ሰልችቷችሁ ነው እንጂ ይኸው አስራ አምስት ዓመት በሙሉ ያ ከመጣው ከሄደው ጋር ፉን ፉን ትላላችሁ እንጂ ትክክለኛ አማራ አማራ እንትና ብቻዋን ማነሱ የጫካ ያለው ወፍራሙ እሱ አማራ ነው። ማነው ስሙ ጎጃቤው የኔ ዘመድ ማነው? በወለጋ በኩል ያለው ማነው ስሙ ማነው የኔ ዱብዬ? እናንተ ወዲ በሉት ዘመነ ዘሜ፣ ብቻ ነው አማራ። እኔ እና ዘሜ ጥንት ነን እንተዋወቃለን። እኔ ብር ሰጥቸዋለሁ፣ እራሱ ከኤርትራ መጥቶ ሲታመም ትዝ ይለኛል?

ወይ ስራ ወይ ስራውን ልቀቅ። እኔ ላወራ እኮ ናዴ እና ማናት ስሙ ቤቴሌ ቅዳሜ ገበያ ወረሞ ናት። ወረሞ አጭበርባሪ አጭበርባሪ ወረሞ ናት። አጭበርባሪ እባክሽ የምን ቻፕስቲክ ነው ስታወሪ ቻፕስቲክ ልቆላልሽ ወረሞት አይደለም የበጠ ዝመለሽ አዳምጪ የተሰመጣጠቀም ከንፈርካ ምን እዚህ ለራሽ የምትጨነቀ? እኔ ድምፅ ልሆን ነው የመጣሁት። አምኖት እንቁርቲ፣ አምኖት እንቁርቲ። እዚህ ጋር መጥቼ ነኝ የምለው መቆላት ስፈልግ ሆንሽ። እንዲህ ነው መቆላት። አሁን ዝም ብለሽ አዳምጪኝ። ከንፈርሽ፣ ቂጥሽ፣ አይንሽ ምናምን አትበይ። ዝም ብለሽ ስነጠጠቅም ከንፈር ግን ዝም ብለሽ ነው የምታይው። የምናወራው ስለ ህዝብ ነው ስለተራበ ስለተቸገረ፣ መብትል ስለሚፈቀሽ ስለሚጭበረበረው ህዝብ ነው የምናውረው። ምን እዚህ የተሸረሙጥብኛለች